ዓለም ፊሊስጤም እስራኤል የሚሉ ስሞችን እያነሳ እየጣለ ነው። በተለይ ጋዛ የሚለው ስም በሁሉም የዓለም ሀገራት አፍ ላይ ያለ፣ አልጀዚራም፣ ቢቢሲም፣ ሲኤንኤንም ሆነ ታላላቅ የዓለማችን ሚዲያዎች ዘውትር ሳያነሱት የማይቀሩት ግን ምንም መፍትሄ አላመጡለት፣ የምድራችን ሀያላን ሀገራትም ጆሮቸውን እንጂ ልባቸውን ሊሰጡት ያልወደዱ ሁለት ሀገር ጋዛ ሚስቱንም ልጆቹንም መላ ቤተሰቦቹንም በተመሳሳይ ቀን በተመሳሳይ ሰዓት በሞት ተነጥቆ ወደ ፈጣሪው ሲጨው የሚደመጣባት አባት፣ በሰከንዶች እንቦቃቅላ ልጇን በሞት ተነጥቃ የወላድ መካን ትሆን ዘንድ የተፈረደባት እናት ሮሮ። እኒህ ገላቸውም ከስቶ አካላቸውም ጠቁረው የሚበሉትንም ሆነ የሚጠጡትን አተው ለህይወታቸው ማቆያ ይሆን ዘንድ ቁራሽ ልመና ሲማጸኑ የሚታዩ የፍልስጤም ሕፃናት አሁን የምድር ሲኦል ውስጥ ነው ያሉት ብሎ መናገር በአደባባይ ያለ ሐቅ ነው። በጋዛ ምድር ሕፃናት በየቀኑ ይገደላሉ። ወጣቶች በአፍላ እድሜያቸው ይቀጠፋሉ። የጋዛ እናትና አባቶች አሁን ላይ ውሎ ስለማደራቸው እንኳን እርግጠኛ አይደሉም። አራስ እናት ልጇን እያጠባች ከላይ ጣራው ከታች ወለሉ ይናድባታል። አባት ለቤተሰቦቹ ቁራሽ ልመና በወጣበት የሚሳኤል ሲሳይ ሆኖ በወጣበት ይቀራል። እንዲህ ያለ ስቃይና በደል፣ እንዲህም ያለ ጭቆና፣ እንዲህም ያለ መከራ በጋዛውያን ዘንድ የየዕለት ተዕለት ኑሯቸው ከሆነ ሀያ ወራትን አስቆጥረዋል። ለዚህም ተጠያቂዎቹ እስራኤልና አሜሪካ ናቸው ብሎ መናገር ሰሚውን ግራ ያጋባም። ከአንድ ዓመት ከስምንት ወር በፊት ሐማስ ድንገተኛ ጥቃት ፈጽሞ እስራኤላውያንን አግቶ ከወሰደ በኋላ ፍልስጤማውያንን ገሎና አሳዶ ከቀያቸው ማፈናቅሎ ሀገራቸውን ሊቀራምቱ ዓመታትን ሲጠብቁ የነበሩት ጽዮናውያኑ የሐማስን ጥቃት እንደ ትልቅ እድል ተቀበሉት። እናም እስራኤል ለዓለም ሐማስ ሊያጠፋኝ የሚፈልግ ቀንደኛ ጠላቴ ነው እና ሳላጠፋው አልመለስም ስትል በመገናኛ ሚዲያዎቿ በኩል ዘገበች። ለመሆኑ እንዲህ የተፈራለት ሐማስ ማን ነው? ግቡስ ምንድን ነው? ወዳጆቹስ እነማን ናቸው? የመንግሥት ኃይል ወይስ አማጺ? አቅሙስ ምን ያህል ነው? አላማውስ ምንድን ነው? የጦር ወሎ ሜዳዎቹስ ምን ይመስላሉ? እና ተያያዥ ጉዳዮቹን ለማየት ቀጠሮን ያዝና ወደ ጋዛ ህዝብ እንመለስ። ለመግደል አደለም ለማየት የሚያሳሱ የፊልስጤም ህጻናት አሁንም ድረስ ሬሳቸው ከየፍርስራሹ እየተለቀመ ነው። ለመውለድ ቀናት የቀራቸው እናቶች በየፍርስራሹ ህንፃ ስር ገላቸው ተጨፍልቆ ማየት ጋዛ ውስጥ እየተለመደ ነው። የፊልስጤን ፎቆች እንደ ብርጭቆ ደቀቁ፣ የጋዛ መንደሮች እንደ ሸክላ ወደቁ፣ የዮርዳኖስ ወንዝ እንደማቀላው፣ የሜዲትራኒያን ማዕበል ተናወጠ፣ አለም በአንድ እግሯ ቆመች። እስካሁንም ከ50 ሺህ በላይ ፍልስጤማውያን ሞተዋል። ከ አርባ ሺህ በላይ የሚሆኑ ንጹሀን በአሰቃቂ ሁኔታ ቆስለዋል። ይህን ሁሉ አድርጋ ልባው ያረካው እስራኤልም ሙሉ ጋዛን በአራቱ ማዕዘን ከባ ምንም አይነት ሰብአዊ ድጋፍ እንዳይገባ አድርጋለች። እናም ከድሮንና መድፍ ከጄትና ስናይፐር ያመለጡ ፍልስጤማውያንን በራብ እየፈጀቻቸው ነው። ይህ ሁሉ መበደል፣ ይሄ ሁሉ ስቃይ ስለምን ምዕራባውያንን እንዲሁም ሀያላን ሀገራትን አላስጨነቀም? ስለምንስ እስራኤል የምትባል ሀገርን አንድ ማለት ተሳናቸው ብለን ስንጠይቅ የሀያላኑ ሀገራት ሁሉ መሪ፣ የምዕራባውያኑ ፈላጭ ቆራጭ፣ የምድራችን ግዙፍ ኢኮኖሚዋ ዘዋሪ ዩናይትድ ስቴትስ ኦፍ አሜሪካ ፊት ለፊት ትመጣለች። እናም ይቺ ሁሉን ዘዋሪም አድራጊም የሆነች ሀገር ከእስራኤል ጎን መቆሟ ሌሎች ሀገራት ከፊልስጤማውያን ለመወገን ፍርሃት አድሮባቸዋል ማለት ትክክለኛው መልስ ይሆናል። እዚህ ጋር ግን አንድ ነገር ማንሳት ያስፈልጋል። ከነዛ ምስኪን የጋዛ ሕዝቦች ጋር በባህልም በሃይማኖትም እንዲሁም በመልክ አንድ የሆኑት የአረቦ ዓለም ሀገራት ዩናይትድ አረብ ኤምሬትም ሆነች ሳኡዲ፣ እነዛ በኢኮኖሚም ሆነ በዲፕሎማሲ በዓለም ጥሩ ደረጃ ላይ አሉ የሚባሉት ሪያድም ሆነች አቡዳቢ፣ እኛ ተዝቀው እንኳን ማያልቅ ሀብት ባለቤት የሆኑት አረብ ሀገራት ጦር ይዘው ከፍልስጤማውያን ጎን መቆም ቢሳናቸው ናቸው እንኳን ስለምን በራብ ጠኔ ለሚሰቃዩት ቁራሽ ዳቦ ብርቃቸው ለሆነ እጃቸው አጠረ የሚለው ታሪክ ሰንዶ የሚያስቀምጥላቸው ጉዳይ ይሆናል። እንዲያም ሆኖ ለነዛ ምስኪን ህዝቦች መከታ፣ ለሐማስም ቀንደኛ ደጋፊ የሆኑትን ሁለት ሀገራት ሳያነሱ ማለፍ ንፉግነት ነው። ለሞቱትና ለሚሞቱት፣ ለተራቡትና ለሚራቡት የጋዛ ህዝብ ሲሉ ራሳቸውን ቀጥተኛ ጦርነት ውስጥ የከተቱ ታሪክም በጉልህ ስማቸውን እያነሳላቸው የሚዘልቅ የፊልስጤማውያኖች የነፍስ አባት ኢራንና የመን። በነገራችን ላይ ከአስራ አምስት ቀን በፊት ሀብታሞቹ አረቦች የዓለማችንን አንደኛ ሀብታም ሀገር የሚመሩትን ሀብታም ፕሬዚዳንት እንዴት አድርገን ብንቀበላቸው ይደሰታሉ ሲሉ መጨነቃቸውንም መጠበባቸውንም በውጤቱ አሳይተዋል። ያን የፊልስጤማውያንን ዘር ከምድር እንዲጠፋ አጥብቆ ሲሰራ የቆየ ያንን የጋዛውያንን ዋና ጠላት፣ የጽዮናውያኑን ቀንደኛ ደጋፊ ዶናልድ ትራምፕን አጀብ በሚያስብል አቀባበል ተቀበሉት። ለየትኛውም መሪ ኤርፖርት ድረስ ሄደው አቀባበል አድርገው የማያውቁት የሳውዲው ንጉሥ ሙሐመድ ቢን ሳልማን ከኤርፎርስ ዋን እንደወረዱ ፕሬዚዳንት ትራምፕን፣ ጭፍራዎቻቸውን አስከትለው ከፍ ባለ ፕሮቶኮል ተቀበሉ። ቡርጂ ካሊፋ ስለ ዶናልድ ትራምፕ ብሎ በአሜሪካ ሰንደቅ ደመቀ። የኤምሬትስንም ሴቶች በአደባባይ አውጥተው ስለ መሪው ክብር ሲሉ በፀጉሮቻቸው አስጨፈሯቸው። ጎራዴዎች ከአፎታቸው ወጥተው እንደ አገሩ ባህል በለበሱ አንጋቾች ለትሪቱ አሉ። ይህ ሁሉ ክብርና መስተንግዶ ለፍልስጤማውያን ጠላት ሀገር መሪ ሲውል ዓለም ተገርሞም ተደንቆም ነበር። የአረቦቹ ውርደት ግን እዚህ ጋር ብቻ አያበቃም። ዶናልድ ትራምፕ በመጨረሻዎቹ የመሰናበቻ ቀን ንግግሩ ላይ የሳውዲውን ንጉሥ ሙሐመድ ቢን ሳልማንን እንዲህ በማለት በዓለም ፊት አዋረዱት። ጉዳዩን ውርደት የሚያሰኘው የንጉሱ ከመቀመጫው ተስፈንጥሮ መነሳቱ ብቻም አይደለም። የተሰጣቸው ጆኒ የሚለው ስያሜ የዶናልድ ትራምፕ የቤት ውሻ ስም መሆኑም ጭምር ነው። በእርግጥም ትራምፕ ንጉሱን በጠራቸው ጆኒ በሚለው ስም ብቻ ከትራምፕ ውሻ ውጪ አሜሪካን ውስጥ 11 ሚሊዮን ውሾች ይጠራሉ። ትራምፕም ይህንን ነገር አውቆና አቀዶ እንዳደረገው መገመት ቀላል ነው። እዚህ ጋር ከሀያ ዓመታት በፊት በኢራቅ ፍርድ ቤት ስለተከሰተው ክስተት እናንሳ። የሀገሪቷ መሪ ሳዳም ሁሴን ለአሜሪካ አልገዛም በማለቱ አሜሪካን ጦሯን አሰማርታ ከስልጣን አስወገደችው። ከዛም በራሱ ሀገር በራሱ ፍርድ ቤት አምባገነን ስትል ገተረችው። ታሪክ ሰንዶ ያስቀምጠው ክስተት የተፈጠረው እዚህ ጋር ነበር። አሜሪካን ጉዳዩን እንዲፈጽምላት የቀጠረችው ዳኛ ይናገራል፣ የምጠይቅህን ነገር ኮንበርክ ተነስተክ ቆመክ መልስልኝ ሲል አውቃለሁ አንተ የአሜሪካ ቅጥረኛ ነህ። እኔ ከተቀመጥኩበት ወንበርም የምነሳ ሆነ ዝቅ ብዬ የማጎበድደው ለፈጠረኝ ለአንድ አላህ ብቻ ነው የሳዳም ሁሴን መልስ ነበር። ከዛም ዳኛው በስቅላት እንዲገደል ወሰነበት። የሆነው ሆኖ ጋዛ እየጋየች እየነደደች ነው። የእስራኤል ጭካኔ በትሮች በፍልስጤማውያን ላይ ተነስተዋል። የጋዛ ሰርጥ እንደ ኢያሪኮ እየተናደች ነው። ምስኪን ዜጎች እንደ ዋዛ እያለቁ ነው። ከዮርዳኖስ ወንዝ እስከ ሜዲትራኒያን ባህር የጦር መርከቦች ይቀዝፋሉ፣ የውጊያ አውሮፕላኖች ይፈጥራሉ፣ ታንኮች ይንቆራጠጣሉ፣ ቦምቦች ይዘንባሉ። ሁለት ሚሊየን ፊልስጤማውያንም እንዳይወጡም እንዳይገቡም እንዳይበሉም እንዳይጠጡም ተደርገው እየተቀጠቀጡ ናቸው።